ፍየልየን ተኩላ በላብኝ አይደል ያለ? ተኩላ ምን አባታቸው ሊያረጉ የተሰበሰቡ ተኩላ አለኝ። የእኛ ዘመን ትውልድ ታሪክ ከአያቶቻችን ታሪክ ጋር እና መንፈስ ጋር የተሳሰረው በወግና በልምድ አይደለም እንዴ? ወግና ልማድ አይደለም ወይ ያስተሳሰረ? ከአያቶቻችን የወረስነው የአሸናፊነት መንፈስ ለልጆቻችን ስናስተላልፍ ተሸናፊነት የተባለ የዘላለም ሕመም ነው እንዴ? ነው ጎበዝ፣ የባርነት ቀንበር ተጠናውቶናል። ባህላችንና ወጋችንን ድሮ ስናውቀው ሴት በሴትነት ጥበቧ፣ ወንድ በወንድነት ጠባዩ የቤቱ ማገር ዋልታ ሁኖ ያልፋል እንጂ ልቦናቸውን ከልባቸው መንፈሳቸውን ደግሞ ከነፍሳቸው ጋር አስተሳስረው አንዱ የአንዱን ጠባይ ሳይለውጥ ይኖራል እንጂ እንዲህ ያለ የባህል ድምሰሳ፣ ሙጭለፋ፣ ስርቆት ሴቷ ተገናብጣ ሙጭለፋ፣ አረታስ፣ ስርቆት ይህን ሁሉ ምን አመጣው? ይህን ሁሉ ምን አመጣው? ስልጣኔ የተባለ እውር ባርነት አይደለም ወይ? ነው እንጂ ነው እንጂ፣ አይደለም ነው። ታዲያ ይችን እንዲያውም አባቶቻችን ሲተርቱ እኮ ዘመን ሲከፋ በአንበሳ ጋማ ላይ ተኩላ ይኩነሰነሳል እኮ። ነው ተነተረጥቦ። አረ ተኩላ ሰነሰችብን። ይቺ ሞጭ ላፋ ሞጭ ልፍልፍ ተኩነሰነሰችብን። ታዲያ ይቺን ብኩን ነፍስ፣ ባህል ደምሳሽ፣ እምነጋት ወይስ ታጥፋን ውልጭ ታድርገን ነው ትልቁ። ታደረግነው እንጂ፣ በቃ ታደረግነው። በቃ በቃ አለቀ። እኔ የምለው አንድ ባንድ እየተለቀመ ሌላ የተባለ ያሰብህ የተሳሰብህ ከእሷ ጋር የተሳሰር። እኔ እኮ የደነቀኝ ደግሞ እንዲው ለሚዘፈንለትና ለማይዘፈንለት መቀደስና መርከስ ያለበትን መወደስና መጓረድ ያለበትን አለማወቃቸው። እንዲው ሰሞኑንማ ውዳሴና ሙዚቃ ደግሞ ልታወጡላት እኮ ቃጧችኋል። አረ ያናድደል። አረ ወረድን፣ ወረታችሁ ቁልቁል ወረድን እና እንያዛት ወይስት? ሞጭልፊት ጨርሰን ነው ጥያቄ። አረ ልክ ነው እንጂ ነው እንጂ ምን እንጠብቃለንና? ትጠልቅ ትጠልቅ በቃ ትጠልቅ። ትዝብሪ ነገር አለ እንዴ? እኮ ነው ይሄ ነ ሳር ብቻ ጎሳ እናቴ በአንቺ አይደል ሁሉ ነገር፣ አህያ ይሉሻል እንጂ አንቺን እኮ ሌላ ነበር ስም ማውጣት የነበረባቸው። እኔ የምልሽ እንደው ግን የተለየ መልክና ውበት ያለሽ ግን ረ ምንም ብልጥሽ ነው ነገር ምን እየሰጠሽ ነው ያቆረቆ እንዳ ሽማግሌ እሱ ምነው ቢበላ እሱ ቢወዛ ምነው አንቺ ውጭ አስመስሎ ነው ይዞሻል

ዛሬ ወለ በአጃክ ሲደርስ እንደዚህ አልክ። አሁን ወይ የወሰደ ምንድን ነው? የወሰዳት ማለት ማን ሊወስዳት ይችላል እንዴ? አሁን ብቻ ገንዘብ ነው ገንዘብ

በጋዜጣ ትውጣ ስል በዚህ ትታይ ስል መሰብሰብ ሲገባችሁ መተባበር ሲገባችሁ አንተና እንዲሁም አልፎ አልፎ ስብሰባ ላይ ራሱ መገኘት አውቁማል። ለምንድን ነው እንዲ እየተነገር ቋርል እንዴት? ወይ የሚደነቅና የማይደነቅ የሚዘፈንለትና የማይዘፈንለት አታውቁም ወይ? ይችል ሌባ መርነቅ የጀመራችሁ ልባችሁ የሻተ ግን፣ እንዲህ አንድ ተራጉ ተራ ሴት የሚያሳክቷችሁ ነው። እናንተ ሲጀመር እኔን የምታልፉ ለምንድን ነው? አወይ እድል የመከሪያ ማናታ ወይኔ መከራ፣ እናንተ ቆየ ህልቅ መሽ እያሉ ሽንት ሽንት አለኝ። ኧረ ዛሬ ዛሬስ በህት ነው የምደርስ። እዚህ ጠላለ ሜሄዳለኝ ወይኔ፣ ለነገሩ ምን ንተወስደዋል። ዛሬ ምን አልያዝኩ ምን አልያዝኩ። ውይ ልብስ ናውልቃ ብትወስድት ምንድን ነው የሚወጣኝ? ወይኔ መከራዬ ወድል። እናንተ አካላት ሉ ተንቀጣቀጥ አደለ ሀ ወይኔ፣ በዚማ አህያ መዝዋሪያው መድ እንዲሁ ማረኔ ግድ የለሽም፣ ተይ ተይ። ይሄን ያህል ለመንኩሽ፣ ግን አሁን ምን እንዱ ከምን ያልሽብኝ ነው? ምድረ ወሬኛ ሾካካም ነሽ ወይ? ደህና ምን ነው በዚህ ምን እንዲው ደግሞ እንዲው ጭራሽ ዋይታ ደርሶ የሚመጣም ሰው አላሳልፋለች ብላችሁ ስሜ እና ምን ባረግ ነው እንዲህ ነው። አሁን ዞሮ ዞሮ ወዲያ ወዲህ የለም። ንግግሩ ምን ስትዶልቱ እንደነበረ እንዲው የሚነግረ ሰው አጥቼ አሳቻ ሳት አገኘሽ። እግዚአብሔር ይስጥልኝ፣ እንዲያው መጀመሪያ ስለተገኘሽ እዚህ ሰዓት ላይ እዚህ ቦታ እዚህ ሰርፋጋ ስለተገናኘን እግዚአብሔር ይስጥልኝ። እናም ቀጥሎ ማሳስበው ነገር ይኖር ምንድን ነው፣ ሲወለትልኝ ምንድን ሲጠነሰስልኝ እንደነበረ ትነግሪኛለሽ። አያ ሻምበል አያ ሻምበል ፎቶሽን በሚዲያ ላይ ሊለቅልሽ አሳጣፋ፣ እድለኛ ነሽ። ሚዲያ ያልሽው አይደል? የቴሌቪዥኑን ጣቢያ ነው ሚዲያ እኛ ነበርን እንግሊዛች፣ እኛ ነበር የተማርን። እንዴን መንደር ግን ምን ላድርገው፣ ላጋየው፣ ምን ላድርገው ግን፣ ያን መንደር ምን አደረግሽ? ምን እንደው ምን አደረግንሽ? እና ምንድን ነው ተሰርቆ የማያውቅ ይመስል አዳም፣ የሆነ ነገር በጠፋው ቁጥር አሁን እኔ ጋር የሚያሳብብ ጭራሽ። ምን ተሰርቆ ነው? አገር ሰርቄ ነው? አንድ መንደር ሰው ውሬ ወስጄ ነው? ምን አርጌ ነው? ገና ለገና በአንድ ፍጌል የተነሳ ስሜን የሚያጠለቅለኝ አንቺ ሶስት ጋኝ አልኩ ተኩላ በላበት በቃ ተኩላ በላብኛልን የጠፋ አውድል ወሬኛ! እኔ ጀግና ነኝ ዘራፍ! ወንዱ ምን ሲል የሚውል ሰው ለአንድ ተኩላ ያነሰ ሰው እኔ ጋ ፊጥ ሚል ሰው የላትም ብሎ ነው ትቸው ነው እንጂ፣ እሱ እኮ ሙሉ የበረቱን ከብትና በሬ እኮ መንዳት እችላለሁ፣ አቅም አለኝ። እኔን የምታለ ወይ ለምንድነው ስትጀምር? እቺ ተራ ቁጣሪ ያልካትማ እኔም እንግዲህ የማውቅልህ ነገር የለም።

ወድለ ሰው ምኑን የሰለባቸው እንደዚህ እንዲሁ ቡርቡር አድርጎ ቁጭ አረጋቸው። ምኑ ነው ተሴት ወንድ ማላገጫ መኳሻ ሲሆኑ ው። ሞጭልፊት ግን እናቷ ገና ብዙ አንቺ ለመውለድ ያውቃሽ ቆንጆ አድርጌ አርስሻለሁ፣ እንዳታስቢ። ገንፎን አጥሚቱ እንደማንም ሳር አይደለም፣ አብለሽ ሰው አረግሻለሁ። ከዚያ በኋላ አንቺም ወደ ስራሽ፣ እኔም ወደ ስራሽ። አይ ያገኘው ማለት እኮ የመንደሩ ሁሉ አልቀለት ማለት፣ ወሽ የመንደሩ ሁሉ የሚያልቅላት ሳውና ያደርገኝ እኔ ብቻችሁን አትኑሩ እላለሁ፣ ብቻችሁን አትቀመጡ እላለሁ። እዚህ መንደር ክርክር ሲል ዛሬ ሀገር

ወይኔ ባጃጅ ወይኔ ባጃጅ! አረ ዘቤ አንተ ተመለስ! ዋ ምን ይሆይ ብለውኒ በቃ ተሰርቃል፣ ተሰርቃል፣ ተሰርቃይው ሰማኝ! አረ ወደዚህ

እርጥፍ አድርጌ በልቼዋለሁ። ቃሌ አሁን ቃል ገባህ። በሞትና በእንትን መካከል ጣር አስይዘሽ ቃል አስገባሽኝ አይደለ? በልቼዋለሁ፣ ሰምኛለሽ። ሁለት በሬ ሽጨ ምን ሽር እገዛለሁ። ጀር ወክ ላይ ደማጮ አዎ፣ አዎ። ምን አባቱን ወርግ የሚልኝ እንዴ? ያለፈልኝ በቃ አርጉ። እንዴ ያመለጥኩ ስል መልሶ ወደ አህጌ መልሰኝ። ወይኔ ታጫውት እንደፈረደብኝ። እዚያቸው አህጌ ጋር አለች ነው

እንዲህ ነው እንጂ። እንዴት ነው ያለ ሞጭልፊት አመት ባል በይ። አንቺ መንደ መጣሁልሽ። ደግሞ እንግዲህ እስኪ እንጫጫ አብረንን አለ ስቲ አመት ባሉን በይ። እንግ ጭር ብለሻል። እንዴት አስጠልቶብሻል ያለ እኔ ውካጣ። ቤት ተዘግቶ ውካጣ